በስማ ወወልድ መንፈስ ቅዱስ አህዱ አምላክ። ስንቅሳር ዘወርሃ መጋቢት አንድ አምላክ በሚሆን በሀብ በወልድ መምነት ቅዱስም መጋቢት ስድስት በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማይትነት አረፈ። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዮም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት ጌታ የጌታችን ኢየሱስ ክርስቶስን ሃይማኖት እንደ ተወ በሰማህ ጊዜ ታላቅ አዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ቤት ክርስቶስን አንተ እንደ ካድከው ከምሰማ በክርስትና ሳለህ የሞት መርዶ የሞትህ መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች፣ ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታሳየኝ፣ መልእክትም ቢሆን አትላክልኝ አለችው። የእህቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረዥም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችን ባዩ ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያን ሃይማኖት ትተህ ወደ እኛ እምነት ገብታህ አልነበረም ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ህይወትን አያያትም፣ የእግዚአብሔር የቁጣ መቅሰፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህን በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ተውልዴ ከክርስቲያን ነው፣ አሁንም በክርስትና እሞታለሁ አለው። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ ከእኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሀሳቡ ቢመለሱ ብሎ ገንዘብ ሊሰጠው ቃላት ቃል ገባለት። ይህ ካልሆነ ግን በእሳት እንዲያቃጥለው ነገረው እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደርግ ከክርስቲያን ሃይማኖት በቀር ሌላ በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት። እንጨትን መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውን በሰይፍ ሰነጣጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግስተ ሰማያት የሰማይታትን አክሊል ተቀበለ። ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም ለዲዮስቆሮስ መንገል አሚን ዘተስበ መልእክተ እህቱ ብፅት በጊዜ አንበበ ንፍትንክትፈተ ስጋሆ ባህፂን እያስታጸበ ዋስተቃለለ ዓመይ ወዲ ወካይበ ዝኣዘቅተ እሳት ሙቀ ወዘይነድህ ላይበ ቅዱስ ቴዎዶሲዎስ በዛት ኢለት በዚች ምለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶሲዎስ የእረፍት መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሸመ የተሾመ የቆጵሮስ ገዢ የወል ዮልዮልዮስማ ወደ እርሱም አስቀርበው የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖታት ዕጣን እንዲያጠን መሥዋዕት እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታ እየሱስ አምናለሁ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሠራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀ። አውርዶን በእሳት በአጋሩት ብረት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጆቹና እግሮቹን በረጃጅም ችንካሮች ቸነከረው። እስከ ወህኒ ቤትም ጎትተው በዚህ አጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስ አጥፍቶ ጻድቁ ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቅዱስ ቆስጠንጢኖስ እስከነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግሥት ሥልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ሚመናንም በጎ አመራር እየመራ ነው እድሜውን ፈጽሞ በሰላም አረፈ። የፈጣሪው በረከት ከእኛ ጋር ይኑ ለዘላለሙ አሚን። ሰላም ለቴዎዶሲዎስ በእንተ ስማ ጽርቅ ዘተዘብጠ ብዙሀ ዓመታት ተሞቂሆ ወአኮ ህዳጠ ዮቅልጥያኖ ስልው ድረ እመንገስቱ ተፈልጠ ሀበዘትካት መንበሩ በትእዛዘ አምላክ ተመይጠ እስከ መዋይድሁ በህድአት ወበዛይን ሰለጠ ተሰልጠ ወዛት ይለት በዚች ቀን በበረሃ የሚኖሩ እንጦንስና አርካሌዲስ ጻድቁ ዘሩፋኤልም አረፉ። በረከታቸውም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም እብል ክሊና ከጽሩ የዘኤረ ሳምንተኒ ወዘይ ጸብለ ዘሩፋኤል ሀብየ ከእስመት ጸርህ ነፍስየ መንኖ ዘበቁዓከ አዌ ወበሰማይ ኢተሃድግ ኪያ ቅድስት አርሴማ ዛ አርማንያ የተባለችው እናት አገሩ አርማንያ ነው። ይች አርማንያ የሊቁ ጎርጎርዮስ ዛ አርማንያ ሀገር መመረ ሊቀ ጵጵስና የሆነች ሀገር ስትሆን ብዙውን ቅዱሳን በግፍ የገደለች ሀገር ናት። ቅድስት አርሴማ በጥር ስድስት ቀን ሐሙስ ተወለደች። አባቷ ቴዎድሮስ እናቷ አትናሲያ ይባላሉ። አባቷ ካህን ነበረ ሁልጊዜ ከቤተ መቅደስ እንደ ዘካርያስ የማይወጣ ጥሩ ካህን ነበረና እሷ የነበረችበት ዘመን ዘመነ ሰማይታት ሲሆን በዲዮቅልጥያኖስ ዘመን ነው። ይህ ዲዮቅልጥያኖስ በመጀመሪያ ፍየል ጠባቂ ነበረ። አማኝም ነበርና በአንድ አጋቦስ በተባለ መነኩስ የክደትና ውሸት ምክንያት ጣዖት ማምለኩን ቀጠለ። ወርቅ ማንጠር ጀመረ። አባ አጋጌዎስም ወርቁን ከበር ሚል ውስጥ ጨምሮ ሲፈላ በዚያ አንጨርጭሮ ገደለው። አምላክ አምላክስ ወርቅ ነው አለ። ቸኩሎ እንጂ ቢታገስ ኑሮ ጌታችን ታምራቱን ይሰራለት ነበርና በሱ ጊዜ የተገኘች ትልቅ እናት ናት። በዚህ ዘመን የሰው ልጅ እንደ ጎመን በሚቀረደድበት፣ እንደ አክርማ በሚሰረጠቅበት ዘመን ስለነበረ እሷን ሊያስፈራራት አልቻለም። ከእናት ከአባቷ በስዕለት የተወለደ ልጅ ናት። ብሉይ ከአዲስ አጠናቃ የተማረች ስትሆን ዘወትር በጸሎት የምትተጋ ንቁ በመሆኗ ለአምላካችን ባለሟልነት፣ ሰማይትነት፣ ምስክርነት የተመረጠች ይህንን ድንቅ ስራዋን የተመለከተው ዲዮቅልጥያኖስ ባለሟል የሆነ በፀሐይ የሚያመልክ ድርጣድስ የተባለው ንጉሥ አስጠርቶ ወደ ፀሐይ ጣወት፣ እንድትሰግድና እንድታመልክ አስፈራራት፣ አስጠነቀቃት። መልኳም እጅግ ውብ ስለነበረች ፊት ፊቷን አይቶ በመልኳ ተማርኮ ለጊዜ በኋላ አለቃትም ብሎ በሀጸ ዝሙት ተነድፎ እስር ቤት ከተታት። እሷ ግን ሰማይና መሬትን፣ ፀሐይና ጨረቃን፣ መላይትንና ሰውን፣ ብርሃንና ፀሐይን ለፈጠረ አምላክ ለድንግል ማርያም ልጅ ብቻ ነው የሚሰግደው ብላ እንቢ ብትለው ስትለው በንዴት መከራን ስቃይን አጸናባት በእስር ቤት ማስገብቶ አስገብቶ እንድትሰቃይና እንዲጠላት ጠላት ብሎ አይኗቸኋን አስለቀቀውም። ቤታችን ግን ተገልጻ ይዞች ጨክኝ በርች ልጅ ከአንቺ ጋር ነውና ብላ የብርሃን አይን አስገባችላት ደሟን ጠርጋ በውበት ላይ ውበት ጨምራላት አድረገች። አረገች በመጀመሪያ የንጉሥ አገልጋይ በመልኳ ተማርኮ ከወሰዳት በኋላ ነው ለድርጣ ድስ አሳልፎ የሰጣት። በእስር ቤትም ከሀያ ሰባት ክርስቲያኖች ጋር በመንኖ እስር ቤት ገባች። ከእስረ ቤቱም ከድር ዘንድ ስትቀርብ እነዚህ 27ቱ ቅዱሳን ሰማይታት አልተለዩትም ነበረ። ድርጣድስም በእስር ቤት ውስጥ ከ27ቱ ጋር እንደሆነች አንበስቶች ሰብረው እንዲወጡ እንዲውጧቸው አዘዘ። አንበስቶች ግን እንደ ዳንኤል ከእግር ስር እንደ ዳንኤል ከእግሯ ስር ወደቁላት፣ ሰገዱላት። በዚህም ተናዶ አናበስቱ ምግብ ከለከላቸው። በእንስሳት የሚጨክን ሰው ነበረ። ይህም ዘመን አርባ ዘመን ዘመነ ሰማይታት ይባል ነበረ። ከኢትዮጵያ ብቻ በቀን 1600 ክርስቲያኖች ይህ ሰማዕትነት አያመልጠን እያሉ እየሄዱ በዲዮቅልጠያኖስ በመክስሚያኖስ በድርጣደ ስለ እስክንድሮስ በኡልያኖስ በፋሩህማ እጅ ታረዱ። ይሰጉ ነበረ። የድሮዎቹ ክርስቲያኖች ለሃይማኖታቸው ይሞቱ ነበር። በእርሷም ዘመን ሊቁ ጎርጎርዮስ ነበርና የእሱም ጓደኞች በሰይፍ ሲሰየፍ ትመለከትና ታይ ስለነበረ ድፍረታቸውን ታጥና ነበርና ለእናታችን በእስር ቤት ሳለች እንደ ዮሴፍ ምግቡን እየባረከች ትመግበው ነበር። ታስራም ከሰማይ የህይወት መጠጥ ጽዋ ወርዶላታል። በዚህም በአርሴማ ጸሎትና ሐዘን ድርጣድስ ከግፍ ብዛት የተነሳ እንደ ናቡከደነጾር ወደ እሪያነት ተለወጠ። አመኛለሁ አለ። ግን በተአምራቱ ቁሊቁ ገርጎሬስ ፈወሰው። እናታችን በግንቦት 11 ቀን ወደ እስር ቤት ገባች። በሰኔ 17 ቀን ዘጠኝ ሙት አነሳች። አስደናቂው ገድሏ በሰሜን ወሎ ከስሪንቃ ጠገብ ይገኛል። በጣናም አለ። እናታችን መጋደል በጀመረች በ27 ዓመቷ በመስከረም 29 አንገቷን ተቆርጣለች። የቅድስት አርሴማ በረከቷ ከህይወታችን ላይ እንዳይለየን እግዚአብሔር አምላካችን መልካም ፈቃዱ ይሁንል። መጋቢት ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ጻድቁ አጼ ገብረ መስቀል የኢትዮጵያ ንጉሥ፣ ቅዱስ ዲዮስ ቆሮስ ሰማዕት አማሌቃውያን የገደሉት፣ ቅዱስ ቴዎዶሱ የወስተ አማን ዘቆሮንቶስ፣ አባ ዘሩፍ ፋይል ጻድቅ፣ አባ አንጦንስ ገዳማዊ፣ አባ አርከልየዲስ ገዳማዊ ወርሃዊ በዓላት ቅዱስ ደብረ ቁስቋም፣ አባታችን አዳምና እናታችን ዋን፣ አባታችን ኖህና እናታችን አይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስሊዮስ ዘቂሳርያ፣ ቅዱስ ዮሴፍ አረገ፣ ቅዱስ ሰሎሜ አቡ፣ አባ አርከሎስ፣ አባ አርከሉስ፣ አርከስ፣ አባ አርከስሉስ፣ አባ ጽይድ እንግል፣ ቅዱስ አርሴማ። እነሆ ከደመና ጋር ይመጣል። ዓይኑም ሁሉ የወጉቱ ያዩታል። የምድርም ወገኖች ሁሉ ስለ እርሱ ዋይዋይ ይላሉ። አዎን። ያለውና የነበረ የሚመጣውም ሁሉን የሚገዛ ጌታ አምላክ አልፈና ኦሜጋ ነኝ ይላል። ዛቅረኩማይዴት አዝኪሪ አይላፈ ብሎ